ከሀገር የሚወጣውም ከሌላ ሰው ጋር አይደለም እና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም ሳታፈቅረውም አይቀርም። እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው። ሄርሜላ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛ መመላቸው ሰዎች አሉ ግን እኔ በዚህ ልክ ከእነሱ ጋር እንደዚህ አልሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ። ከድሮም ጀምሮ ማለት ነው። እኔ እና እሱ አንድ ላይ ሊያደርገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። እሺ፣ አሁን አንቺ ከሌላ ሰው ጋር ሌላ ሕይወት ቢጀምር ምንም አይመስልሽም? ለምን? ምን ይመስለኛል? ምንምም አትጎጃም? እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር። ይሄ አሁን ልጅ አለ

ዋይልጉድእና ገንፎ እያደር ይፋጃል አለ ያገሬች ሰው። እኔ እና ብሩክና ቤላ እና ብሩክ ብሩክ ብሩክና ቤላ አቤላና ብሩክ ምን ቤት ናችሁ? በሩታና በብርሽ ህይወት ማለት ነው ምን ቤት ናችሁ እንዴ? ምን ቤት ናችሁ ማለት እርግጠኛ ነኝ ዛሬ በቃ መቶ ፐርሰንት እርግጠኛ የሆንኩበት ምክንያት አቤላና ብሩክ ሩታና አብርሽ አንድ እንዲሆኑ በጭራሽ አይፈልጉም። በቃ ምክንያቱም አሁንም የሄረሚላ ህይወት ራሱ በዚህ እንዲህ አይነት ነገር ውስጥ እንድትገባ ያደረጓት በቃ አብርሽና ሩታ ከአንድ ላይ እንዳይሆኑ ነው ማለት ነው። በቃ ሄረሚላን ማምጣው አሁን እንደዚህ አይነት ማለት ከአንድ ላይ አይሆኑም፣ በቃ ስለዚህ አንቺ እና እሱ አንድ ላይ መሆን አለባችሁ በአንድም በሌላ መንገድ ብሎ ነው ማለት ነው። ሄረሚላን ወደ አብርሽ ህይወት ያመጣት ማለት ነው። መጨረሻ ላይ እዚህ ደረጃ ሄረሚላን እዚህ ደረጃ እንድትደርስ ያደረጓት ማለት ነው። ስለዚህ ያሏት ነገር አለ ማለት ነው። ግራ የገባኝ ነገር አቤላ እና ብሩክ ሩታና አብርሽ ከአንድ ላይ እንዳይሆኑ የምትፈልጉበት ምክንያት፣ ዋናው ምክንያታችሁ ምንድን ነው? እነዚህ ሰዎች ማለት ነው ከኋላ ሆኖ የሚያስፈራራቸው ሰው አለ ወይ የሚያንገራግራቸው የሚዝትባቸው ሰው አለ ወይ ወይስ ምንድን ነው ችግሩ ምንድን ነው ችግሩ የምሬን ነው ምንድን ነው ችግሩ ችግራቸው ምንድን ነው ዋት ምንድን ነው ችግራችሁ ምንድን ነው የሆነ ማለት አልገባኝም ማለት ነው ምን እየተካሄደ ነው ምንድን ነው እየተካሄደ ያለው በአብርሽና በሩታ ሕይወት ውስጥ ወሳኝ ያደረጋቸው ማን ነው? ማለት በቃ ትፈልጊዋለሽ አትፈልጊውም ብሎ ጥያቄ አለ እንዴ? ትቀጥ ያለሽ አብርሹ አትቀጥይም ብሎ ጥያቄ አለ እንዴ? ከዚያ ደግሞ ማትፈልጊው ከሆነ በቃ ከአገር ሊወጡ ነው፣ ሔረሚላ ጋር አብሮ ከአገር ሊወጡ ነው፣ ከአገር ሊወጣ ነው። ሲወጣም ሔረሚላን ይዞ ከሔረሚላ ጋር ነው መሰለኝ ብሎ ብላችሁ እናንተ ለሩታ የምታቀርቡት ምን ቤት ናችሁ? ለሩታ የምትጠይቁት ለሩታ የምትነግሯት ምን ቤት ናችሁ እንዴ? ሩታ ማስተካከል ካለባት ሩታ ማድረግ ካለባቸው አብርሽ እና ሩታ ማድረግ ያለባቸውን አብርሽ አልፈልግም፣ በቃ ከሩታ ጋር መሆን ካለ እሱ ራሱ አብርሽ ለሩታ ፌስ ቱ ፌስ ፊት ለፊት መናገር ይችላል። ምን አይነት ወሬ አመላላሽ ናችሁ እናንተ? ማን ሚሏችሁ? ወሬ አመላላሽ ናችሁ ወይን የነዚህ እግራቸውን ሰባብሮ ነበር ማስቀመጥ እንዴ። ሰላም ሰላም ሰላም ለእናንተ የሆኑ ውድና የተከበራቸው የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ያለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ ሩታን እንደሰማችኋት ነው፣ አቤላ የሚባል ወጠጤና እንዲሁም ደግሞ ብሩክ የሚባል በግ ማለት ነው። ሄደው እንግዲህ ቤቷ ድረስ ሄደው፣ ምንድን ነው ውሳኔሽ? ምንድን ነው የምታደርጊው? መቀጠል ትችላለች ወይ መቀጠል አትችሉም ወይ የሚለውን ጥያቄ ጠይቀዋታል። በጠየቀዋት መሰረትም እንግዲህ ሩታም አቋሚ አንድ ነው፣ ምክንያቱም አብረን አንሆንም። ከዚህ በፊትም ብዙ ጊዜ ብያለሁ ተናግሬያለሁ። ስለዚህ አብረን ልንሆን አንችልም ብላለች። በመጀመሪያ ደረጃ ሩታ እንዴት ነው አብራችሁም ልትሆኑ እማትችሉት ማለት ወደ ሰላማችሁ እንደተመለሳችሁ ነገሩ ሁሉ ሰላም እንደሆነ ነው እያየን ያለ ነው ማለት ነው። ስለዚህ አቋሜ አቋሜ ነው ከአቋሜ ንቅንቅ አልልም። ከወሰኑ ቆይቻለሁ በቃ ማለት ውሳኔ ከወሰኑ ቆይቻለሁ። እንደዚያ ከሆነ ሔረሚላ ስትመጣ ወደ አብርሽ ለምን ተመለስሽ? ሩታ አቋምሽ አንድ ከሆነ ከአቋምሽ አቋም አለኝ አትበይ አቋሜ የለሽም ሩታ እንዴ። ሌላ ሰው ጋር ስታዩ ታዲያ ምን እያሮጣ ያመጣሻል? እኔ እኮ አያችሁ አይደል ብዙዎቻችሁ እንግዲህ ነጭ ነጫን ስነግራችሁ የምትናደዱ የነበራችሁ ሰዎች ይሄ ነው በቃ ሩታ ሄርሚላ ስለመጣች ነው እንጂ ወደ አብረሽ ሩታ አብረሽን አትፈልገውም ብዬ ብዙ ጊዜ ነግሬያችኋለሁ ሶ ዛሬ ደግሞ እንደሰማችሁ ነው ማለት ነው የሩታን ንግግር እያንዳንዱን ነገር ማለት ነው እንደዚህ ከሆነ ለምን ከህይወትሽ አስወጥተሽ በቃ አለቀ ህይወትሽ ሩታ ስንቴ ነው ህይወቴን እየኖር ነው ህይወቴን መኖር እፈልጋለሁ፣ እኔ የራሴን ህይወት ትኖራለሁ፣ የራሱን ህይወት ይኖር የምትዩ ነገር ግን ደግሞ ሲሸሸሽ የምትከተዩ ሩታ ይሄ ትልቅ አቋም ሳይሆን ስህተት ነው። ሩታ በቃ ስህተት ነው። ራስሽንም ዝቅ ማድረግ የለብሽ። መወሰን ካለብሽ መወሰን ነው አለቀ፣ በቃ እንዴ! ማንም ደግሞ እየገባ በህይወታችሁ ውስጥ እንዲፈተፍት አትፍቀዱለት፣ አትፍቀዱለት። አቤላና ብሩክ አድሉም ለአብርሽና ለሩታ ህይወት መወሰን ያለባቸው እነዚህ ልጆች አንዳንድ ከነገረን ነገሮች አንፃር እዚያ ጋም ደግሞ ሌላም ሰው ህይወቱ ን ሊያጠፋ ነው እያለ ስላለ ህይወቱን ሊያጠፋ ስለሆነ የእሷንም ማለት በቃ ታፈቅረዋለች ማለት ነው ምናምን ምናምን የምራችሁ ነው እንዴ የምራችሁ ነው ስለዚህ ሩታ ሳት ነግሯ ታውቃለች በቃ ምንም መናገር አያስፈልግም መጀመሪያም ሩታ ትክክል ናት ማለትም አንድ ሰው ከሚያደርጋቸው አንጻር፣ አዎ ከመላመድም አንጻር ፍቅር ሊይዘው ይችላል፣ በቃ ፍቅር ውስጥ ሊገባ ይችላል። ከመላመድ አንጻር ማለት ነው። በየቀኑ ከመላመድ አለ፣ በየቀኑ ከሚያደርጉት የሆነ ኮንታክት ከሚያደርጉት ነገር ከሚያደርጉት በየቀኑ የተገናኙ ቪዲዮ መስራት ወይ ደግሞ የወጡ መዝናናት ምናምን ከመላመድ የሚመጣ ነገር አለ። የፈለገ ነገር ቢመጣስ የሚባል ነገር አለ። ሶ እኔ ማለት ይሄ ነገር እንዲሆን ያደረጋችሁት ደግሞ እናንተ ናችሁ፣ አቤላና ብሩክ ማለት ነው። ስለዚህ ምንድን ነው አቤላና ብሩክ የምትባሉ ሰዎችስ ምንድን ነው የሚያቀላምዳችሁ ማለት ነው? ምን ቤት ናችሁ እናንተ? በአብርሽና በሩታ ሕይወት ውስጥ ምን ቤት ናችሁ? እነማን ናችሁ እናንተ? እሩታም ቢሆን መፍቀድ የለብሽም ለእነዚህ ሰዎች። የሆኑ ሰዎች መጨረሻ ላይ ስትናገር ምንድን ነው እሩታ? በቃ ሰዎች የሆነ ሊስተካከል ነገሮች ሊስተካከሉ ወይም ደግሞ አሁን ልጄ ምናምን እያለ ሲመጣ ሲያዩትና መቀራረብ ስንጀምር እናንተን አይደለም አለች አቤልና ብሩክን አይደለም ነገር ግን ሌሎች ሰዎችም የሆነ እንዴት ነው በቃ የነሱ ትዳር እንዲፈርስ የማድረግ ጥረት እንዳላቸው ነው የተናገረችው ለእነዚህ ሰዎች ደግሞ ሩታ ለምን ትፈቅጃለሽ ታዲያ እንዴ ይህንን ካወቅሽ ሩታ ለእነዚህ ሰዎች ለምን ትፈቅጃለሽ ብዙ ጊዜ የምለው ምንድን ነው ሩታ አብርሽ በእጅሽ ነው። በቃ በእጅሽ ማድረግ ለማድረግ ቀላል ነው ነገሩ ማለት ነው። ቀላል ነው ነገሩ በእጅሽ ለማድረግ፣ ባልሽን በእጅሽ ለማድረግ። ምክንያቱም አሁን ነገሮችን አሳጥሮ ነገሮችን ፈትቶ አይ ለወደፊት ልጎዳ እችላለሁ፣ ለወደፊት እንደዚህ ሊሆን ይችላል ማለት አይደለም። ይሄ አቤላም ሆነ ብሩክ፣ እያንዳንዱ ነገር እያንዳንዱ ሰው ወደ ህይወትሽ የሚመጣው አንቺ በከፈትሽለት በር ልክ ነው አንቺ በከፈትሽለት ልክ ነው። ስለዚህ እነዚህን ልጆችም ማለት ነው የሆነ በቃል አይደለ ምስ ምሳቸውን ነግረሽ ማስወጣት ትቼ ነበር። አይ እንደዚህ ሆኗል። በቃ ከዚህ በኋላ እንደዚህ ብላችሁ ንገሩት የሚባል ነገር የለም። ስለ አንቺ ባል ወይ ደግሞ ስለ አብርሃም እነሱ አይደለም የሚወስኑልሽ። ስለ አንቺም እነሱ አይደለም የሚወስኑልሽ ማንም እንዲወስንልሽ ልሽ በመካከላችሁ ያሉ ጓደኞች ነን የሚሉ ነገር ግን ደግሞ ሁለታችሁ እንድትለያዩ የሚፈልጉ ሰዎች በርከፋችና የሆነ ስለ እናንተ መወሰን እና ማጥበብ ማስፋት የሚኖርባቸው ማድረግ እንደሚችሉ መፍቀድ የለብሽም እንዴ። ምክንያቱም አብርሽን የዋህነቱን፣ ማንም የዋህነቱን፣ ደግነቱን የሚያደርጋቸው መልካም ነገሮችን ለሰዎች መጥፎ ቃላትን አለመናገሩን እንደማይናገር ተገንዝበውና አስበው ህይወቱን ለመበጥበጥ ሲወስኑ አንቺ ደግሞ ጠንካራ ሴት መሆን አለብሽ። ኖ ይሄ መሆን የለበትም። በቃ ነገሮችን ማጥበብ ትችያለሽ ከማስፋት ይልቅ ማጥበብ እሱና እኔ በቃ የልጅ እናትና አባት ነን። እሱም የልጅ አባት ነው። እኔም የልጅ እናት ነኝ። ከዚህ በኋላ ወልደናል አንለያይም። ባሌ ባሌ ነው። ሚስቱ ሚስቱ ነኝ። በቃ እኔ የአብርሽ ሚስት ሩታ ናት፣ የሩታ ባል አብርሽ ነው። ስለዚህ ማንም በዙሪያችን አያስፈልገንም ብለሽ መደምደም ነገሮችን መደምደምና ማሳጠር ትችያለሽ። ሩታ ለምንድን ነው ለሚመጣው ሁሉ ፈቅደሽ እንደዚህ እንደዚህ ነው ብለሽ ተንትነሽ አስረድተሽ በር ከፍተሽ የሄደ ይሂድ እንደፈለገ ይሁን ብለሽ የምትፈቅደው ለምንድን ነው? ፈቅደሽላቸው እንደፈለጉ እንዲሆኑ የምታደርጋቸው ለምንድን ነው ሩታ ማለት ነው። ሰ አብርሽ ኖ ይሄ ብሩክና አቤላ ተሳካላቸው ማለት ነው። ተሳካላቸው። አሁን ይህ በቃ በመጨረሻው ሰዓትም ሌላ ጭቅጭቆች ይነሳሉ። ከዚህ በኋላ ደግሞ በቃ ይሆናል አይሆንም፣ ሌላ ንትርኮች ይነሳሉ ምናምን ምናምን። ይሄ እንዲሆን ደግሞ እናንተ ምክንያቶች ናችሁ። ምን ምን አገባቸው? በቃ ምን አገባቸው? ለምንድ ነው ወሬ የሚያመላልሱት? ለምንድ ነው ይህን ይህን እንደዚህ ነው እንደዚህ ነው አፍ የለውም ማያብርሽ መናገር ይችላል። አዎ ነገሮችን በደንብ እንደ ሰዎች አያስረዳም በእርግጥ። በደንብ መናገር አይችልበትም በእርግጥ በእርግጥም ማለት ነው። ነገር ግን ደግሞ ሚስቱናትና ፌስ ቱ ፌስ ቀጥታ መናገር ይችላል። ምክንያቱም አዎ ከምናየው ነገር አብርሽ ሩታ ትመለሳለች፣ ሩታ ይሆናል አይደለ ትራራለች፣ ወደ ሰላሟ ወደ ቤቷ ትመለሳለች። ወደ ቤታችንን ሂድ እያለም ጥያቄ ሲያቀርብላት አይተናል። እንደገና ደግሞ ሲሄድም ለምንድ ነው ሰላም ማትይኝ፣ ለምንድ ነው ማትስምኝ፣ ለምንድን ነው ማታቅፍኝ አይነት ጥያቄዎችን ይጠይቃል። ማለት የሩታ አቀባበል የሆነ ዘገምተኛ የመሰለ ነው አቀባበሏ የምታሳየው ፌስ የምታሳየው ነገር አለ አይደለ። ፈታ ብላ እንኳን ስቲል ራሱ ማለት ነው፣ ፈታ ብላ እንኳን በቃ ምንም አያደርጋትም አይደለ። እንዳንድ ሰው ቀርባ እንደዚህ ነው ብላ እንዳንድ ሚስት ማድረግ ያለባትን። ባሌ ነው ካለች ሰማንያችን አልተቀደደም ወይም ደግሞ የጋብቻችን ምንድን ነው አልተፋታንም ብላ ስለምታስብ ማለት ነው። ምክንያቱም እንደዚያ ብላ ነው አይደለ ሔረሚላ ስትመጣ እየተንጨረጨረች የነበረው ሩታ ስለዚህ ሩታ ጨርሰናል፣ የራሴን ህይወት መኖር ይፈልጋለሁ የራሴን ህይወት መኖር ይፈልጋል ካልሽ፣ ሔረሚላ ስትመጣ ምን እያንጨረጨራ መጣሽ እንዴ? ምን እያንጨረጨራ መጣሽ? ለምንድነው ከሔረሚላ ጋር ሲሆን አንዴ ማርክን ይዘሽ አንዴ ማንንም ይዘሽ እንደዚያ ስትሆኝ የነበረው እስከ አሁን እስከ ቅርብ ጊዜ ድረስ እንደዚያ ሲያደርግሽ የነበረው ካልፈለግሽው? አቋሜን ካልን ካልሽ አቋም አቋሚ በአቋምሽ አይደለሽም። እንዲሁ ምንድነው ሩታ ወደዚህ ወደዚ ወደዚ ወደዚ የሚያሽከረቅ የሚያሽረከተግ ምንድን ነው የሚባለው እናንተ፣ የሚያሽረከረክሽ። አቋም ካለሽ በአቋምሽ ነው መጽናት። በአቋሚ ነው የጸናሁ አትበይ፣ በአቋምሽ አልጸናሽም። ምክንያቱም አብርሽን ከሌላ ጋር ስታዩ እንደ ስስት እንደምትቀየር እናቃለን እንዴ። እዚህ ጋር የምታወሪው ሌላ፣ ተግባርሽ ሌላ ለምንድን ነው የሚሆነው ድራማው በዚህ ልክ ይቀጥላል ወይ ደግሞ በዚህ ደግሞ አካሄድ በአዲስ ይሄዳል ብለሽ ብለሽ ከሆነ ደግሞ ይቅረብሽ ማለት ነው ይቅረብሽ በቃ ማለት ለአንቺ የደረሰሽ ካራክተር በጣም ነው የሚያስጠላው ሮታ በቃ ካራክተሩ በጣም ነው በቃ የአንቺ የተሰጠሽ አንቺ የምትሰሪያት ካራክተሯ በቃ ያስጠላል ስለዚህ ይቅረብሽ ማለት ነው ማለት የምፈልገው ይህን ነው ለሮታ ማለት ነው ሲቀጥል እንግዲህ ሔረሚላና አብርሽ አብርሽ ከአንድ ላይ ይወጣሉ፣ ከሀገር ውጭ ምን ያህል እርግጠኛ ናቸው? አቤላና ብሩክ ማለት ነው፣ ምን ያህል እርግጠኛ ናቸው? ሲቀጥል ደግሞ ሩታን በዚህ ልክ ተስፋ ማስቆረጥስ ምን አስፈለገ? በቃ ሊወጡ ነው ማለት አብርሽ ምን እንዲመጣበት ነው የምትፈልጉ? ምንድነው ማድረግ ስ የምትፈልጉት? እኔ እየገባኝ አይደለም የነዚህ ልጆች ነገር ማለት ነው። ለምንድ ነው በደንብ ረግጦ እነዚህ ልጆች የሚነግራቸው ያጡት? ማለት ነው። ኧረ ወይኔ የተዳረቃቃ ጨዋታ ሆነ እንዴ በእነዚህ ልጆች ቤት። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው ማለት ነው። ሩታ አቋሟን ከተናገረች በኋላ እንደዚህ እንደዚህ ነው ካለች በኋላ መጨረሻ ላይ ይሆናል አይደለ ሰው አብርሽና ሩታ እነሱ ሊስማሙና ሊያስተካክሉ ሲሉ ግን ደግሞ ሰዎች እንዲስተካከል አይፈልጉም። ስለዚህ ሩታ ለእነዚያ ሰዎች ለምን ጊዜ ሰጠሻቸው? ለምን ቦታ ሰጠሻቸው? ለምን ስፈራሻቸው? ወይስ በውስጥ የሚያንገራግራችሁ የሚያሳድዳችሁ ሰው አለ? ግልጽ አድርጉት። ለኦዴስ የምሬ ነው ለአውዲየንስ ራሱ ግልጽ አድርጉት የሆነ ያልገባንን ነገር ማለት ነው ምንም አልገባንም የእናንተን ትዳር የፈለገ ነው እየመራው ያለ የፈለገ ነው እየመራው እያወራበት ያለ ማለት ነው የፈለገ ነው የሚጠግነው የፈለገ ነው የሚያፈርሰው ይሄ በዚህ ውሳኔሽ ይሄ ውሳኔሽ ይሆናል ብዬ አልጠበቁም ነበር ሩታ ለማንኛውም እንግዲህ የሚሆነውን አብረን እናያለን ቤተሰብ እናንተስ ምን ተሰማችሁ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሕዝቦቿ ሁሉ ይሆን እያልኩኝ እለያችኋለሁ ቤተሰብ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ። ወዳችኋለሁ። እየተማማርን ምግብን ስራ እወቀትን ሸምቱ ተራ በተራ የማዋይሻናል